ባህልና እሴቶቻችን የማንነታችን መሳሪያዎች በመሆናቸው ማዳበርና ለቱሪስት መስህብነት ልንጠቀማቸው እንደሚገባ የጎንደር ከተማ አስተዳደር አሳሰበም። የ የማዕከላዊ ጎንደር ዞንና የጎንደር ከተማ አስተዳደር በጋራ ያዘጋጁት የባህል ሳምንት በድምቀት በማክበር ተጠናቋል። አገኘሁ አባው ዝርዝር አለው። ጎንደር በጥር ወር ትገለጣለች። ጥር ወርም በጎንደር በድምቀት ይከበራል፣ በልዩ ድባብ ይዘከራ ጎንደርና ጥር ወር አንዱ ለሌላው መገለጫ ማሳያም ሲሆኑ አንድ የታሪክ ምዕራፍን ስንገልጥ ለኢትዮጵያ ታላቅነትና ገናናነት ራይ የሰነቁት። ዳግማዊ አጼ ቴድሮስ ጥር 6 18 11 ነበር የተወለዱት። የንጉሱን 24ተኛ የልደት ቀን ጎንደር በድምቀት አከብራለች። የቁንጅና ውድድርን ቀድማ የጠነሰሰች ና የጀመረችው ታሪካዊቷ ጎንደር ከተማ አሁንም ሚስ ቱሪዝም አማራ ውድድርን በአጼ ፋሲል አብያተ መንግስታት አከናውናለች። የጥበበኞች መንደር በሆነችው ብርባክስ የአዝማሪዎችን በዓል ያከበረችውና ለሙያው ክብር የቸረችው የመናገሻዋ ከተማ ማንነትን የሚያሳዩ የባህል ሳምንትንም አስተናግዳለች። የባህል ሳምንቱ ተሳታፊዎችን ባህልና ወጋችን ለዛውን እንደጠበቀ እንዲቀጥልና እርስ በርስ ለመተዋወቅን እድል ፈጥሮልናል ብለዋል። ባህላችን እንዲጠነክር ያደርግልናል። ትውልድ አሁን የሚመጣው ትውልድ እንዳይረሳው እና ለሚቀጥለውም ትውልድ ለማስተላለፍ አሪፍ ነው እና ደግሞ ተውቃችን አንድነታችን፣ ህብረታችን ይጨምርልናል። የዛሬ ባህላችን በጣም የሚገርም ነው። በጣም ደስ የሚል ነገር ነው። ከረኞችም ጀምሮ ከልጃገሮች ጀምሮ በቃ ያላቸው ፌስቲቫል አቀራረብ ጎንደርን የሚገልጽ ነው። ደስ የሚል ነገር ነው። የምታየው ወጣቶች ላይ፣ እናቶች ላይ አባቶችም ጨምሮ እንደምታያቸው በጣም በሚያማምር ባህላዊ ልብስ፣ በሚያማምር ጥልፎች፣ በሚያማምር አለባበስ፣ በሚያማምር አጋጋት ከሹሩባ አሰራራቸው ከጸጉር ቁርጣቸው እያንዳንዱ ከሚይዙት ብትር ጃኑ አለባበስ ሁሉ ነገር በጣም ከጌጣ ጌጡ ከድጎት እስከ አልቦ ወለባ ድረስ ሁሉ ነገር ያለበት በጣም ደስ የሚል የወትሮውን የቀደመውን በጣም ደስ የሚለውን ማንነታችን የሚያሳይ ነገር ነው። ጎንደር በወርሃ ጥር አዳዲስ ኩነቶችን ከታሪኳ ጋር በማዋሃድ ለሚጎበኟት ሀሴትን እያላበሰች ነው ያሉት የጎንደር ከተማ አስተዳደር ባህልና ቱሪዝም መምሪያ ኃላፊ ቻላቸው ዳኘው ባህልና እሴቶቻችን የማንነታችን ማሳያዎች በመሆናቸው ማዳበርም ይጠበቃል ብለዋል። የባህል እሴቶች እንዲለዩ እንዲተዋወቁና በጊዜው እንዲስፋፉ በማድረግ ትልቅ አስተዋጽኦ አበርክቷል። በወጣቶች ዘንድ ራስን መምሰልና በራስ ሴት ማጌጥ ክብር እንዲሰጠው አነሳስቷል። ሀገር በቀል የባህል ኢንዱስትሪ ምርቶች ገበያ እንዲጨምር ምክንያት ሆኗል። የባህል ሳምንቱ የመተሳሰብና ለሰላማችን በጋራ መቆማችንን የሚገልጥ ነው ያሉት የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ ዘውዱ ማለደ ለምጣኔ ሀብቱ እንቅስቃሴን ፋይዳው የጎላ እንደሆነ ጠቅሰዋል። በዚህ አምስት ቀን ቀናት ውስጥ በተደረጉ ሁለንተናዊ ርብርቦች ላይ የከተማችን የገጽታ ግንባታ በላቀ ማህበራዊ መሰረት ላይ መድረሱን፣ እያንዳንዱ የህብረተሰብ ክፍል ከኢኮኖሚው የላቀ ተጠቃሚ መሆኑን፣ ተራርቆና ተነፋፍቆ የቆየው የህብረተሰብ ክፍላችን በሰፈነው ሰላም ይበልጥ መደሰቱን በማረጋገጣችን ለጨዋውና እንግዳ ተቀባይ የጎንደር ህዝብ ላሳየው ኢትዮጵያዊ ኢትዮጵያዊነት ልዩ ክብርና ምስጋና የላቀ ነው። ጎንደር በጥምቀት ትነግሳለች፣ እንግዶቿንም ታስተናግዳለች። ከከተራ እስከ ቃና ዘገሊላ አስተሪዮም ሃይማኖታዊ ስርዓቱ ይቀጥላል፣ ማኅበራዊ ግንኙነቱም ይጠነክራል ነው ያሉት። ከከተራ እስከ ቃና ዘገሊላ እንዲሁም አስተሪዮ ድረስ የሚካሄደው ሃይማኖታዊ የጥምቀት ክብረ በዓላት ስርዓትም ደረጃውን፣ ትውፊቱን እና ሰላሙን በጠበቀ መንገድ እንደሚካሄድ ባለሙሉ ተስፋ መሆኔን እያረጋገጥኩ ዋናው በዓላችን ከፊታችን የሚጠብቀን መሆኑን ተረድተን ሁሉም የህብረተሰብ ክፍል የተሻለ መስተንግዶ በመስጠት የተለመደውን ኢትዮጵያዊ አለባበስና መስተንግዶ ተከትለን እንድንፈጽም ጥሬን እያስተላለፍ፣ በተለያዩ የሚዲያ ዘርፍ ተሰማርታችሁ በህትመትና በኤሌክትሮኒክስ ሚዲያ በአውንታ ላስተዋወቃችሁ ቃላት የማይገልጸው ክብር አለኝ።